ጥራስ በድጋሜ ደጋቢ እንደምናመሻች የኢትዮጵያ ቴሌቪዥን ነው ከሰዓቱ ዜናዎች ጋር አንተነህ ደግፌ ነኝ። አቤት ጉዳዮች ላስታውቃችሁ። ባለፉት አመታት በድህነት ቅነሳና የህብረተሰብ ኑሮ በማሻሻል አካታች ልማትን በማረጋገጥ ተችሏል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። የደረቅ ቆሻሻ አያያዝና ማወገድ አዋጅ አካባቢን ከብክለት ለመጠበቅ የሚያስችል መሆኑ ተገለጸ። በሌላ መልኩ አዋጁ ለፕላስቲክ አምራች ኢንዱስትሪው የሽግግር ጊዜ ያልሰጠ በመሆኑ ዘርፉን እንደሚጎዳው ተመላክተዋል። ሩሲያና ዩክሬን ከፍተኛ የሆነ የጦር እስረኞች ንመጣበቅ ምግት አብራችን ያለ ለማበልጸግ መሰረት እንጥላለን ብለን ቃል የገባነውን ነገር ምንም ጥርጥር የለው፣ መሰረት እንጥላለን፣ እናደርገዋለን። ሀሳቡ አለ፣ ክላሪቲ ኦፍ ቶውት አለ፣ ዲቮሽኑ አለ። ሀሳብ ብቻ ሳይሆን ያን ለከወን የሚያስችል ኢነርጂ አለ። በዚያ ምክንያት ህዝባችንን ይዘን አሁን በጣም ሰፊ ጉልበት አግኝተናል። ብዙ መስራት የሚችሉ ሰዎች እየመጡ ስለሆነ ምንም ጥርጥር የለው የኢትዮጵያን ብልጽግና መሰረት እስክንጥል ድረስ ትጋቱም ውጤቱ ይቀጥራል። በተለያዩ ወቅቶች ጠቅላይ ሚኒስትር አብይ አህመድ ከተለያዩ የህብረተሰብ ክፍሎች ጋር ውይይት ያደርጋሉ። ትናንት ሰኔ ሁለት 2017 ዓ.ም ከመላው ኢትዮጵያ ከተውጣጡ የንግዱ ማህበረሰብ ተወካዮች ጋር የንግዱን ሴክተር በሚመለከቱ ጉዳዮች ላይ ተወያይተዋል። በፌዴራል ደረጃ ከመደረጋጀት በፊት በዞን በክልልና ከተሞች ደረጃ ከተካሄዱ ውይይቶች የቀጠለ ሲሆን የሚመለከታቸው የስራ ኃላፊዎችም በተገኙበት ተወያዮች ለመንግስት የዘርፉ እቅዶች ግብዓት እንዲሰጡም ተደርጓል። የተደረገውን ውይይት ዛሬ ምሽት ሶስት ሰዓት ጀምሮ እንድትከታተሉ እንጋብዛለን። ባለፉት አመታት በድህነት ቅነሳና የህብረተሰብ ኑሮ በማሻሻል አካታች ልማትን ማረጋገጥ ተችሏል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ በተገኙበት ሶስተኛው ሀገር አቀፍ የዘላቂ ልማት የፍቃደኝነት ግምገማ መድረክ ተካሂዷል። አሸናፊ እንዳለ ተጨማሪ አለው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነ የክልል ርዕሰ መስተዳድሮችና ከንቲባዎች እንዲሁም ሚኒስትሮች በተሳተፉበት መድረክ ላይ ሶስተኛው ሀገር አቀፍ የዘላቂ ልማት ግቦች የፈቃደኝነት ሪፖርት ቀርቦ ተገምግሟል። ኢትዮጵያም የተባበሩት መንግሥታት ድርጅት በ2030 ለማሳካት ያስቀመጣቸውን 17ቱን የዘላቂ ልማት ግቦች ለማሳካት በከፍተኛ ቁርጠኝነት እየሰራች መሆኗን በሪፖርቱ ተመላክቷል። የመድረኩ ተሳታፊ ከፍተኛ አመራሮች በሰጡት አስተያየት የዘላቂ ልማት ግቦችን በሁሉም የልማት መስኮች በማካተት ምርታዊ ውጤት እየተመዘገበ መሆኑን ጠቅሰዋል። ሰዎች ክሊን ኢንቫይሮንመንት ውስጥ እንዲኖሩ መጸዳጃ ቤት እንዲያገኙ በአኗኗር ዘይቤ መሻሻል እንዲታይ ስሞል ቢዝነሶች በተሻለ ሁኔታ መስራት እንዲችሉ እድል የከፈተ ትላንት በጣም ጥቂት ሰው ይኖርበት የነበረውን ለብዙ ሰው ለመኖርና ለመስራት እድል የከፈተ ነው። በሶማሌ ክልል አስራ ሰባት አካባቢዎች ጥማት ተደርጎ ሀይ ማተርናል ዴት ያለባቸው አካባቢዎች ያሉ ክሊኒኮች ሁሉ ቦታ ሆስፒታል ማድረስ ስለማንችል ተጨማሪ አንድ ክፍል ሰፋ ያለ ኦፕሬሽን ሩም በመጨመር ባለሙያን በዛ አካባቢ በመመደብ ኢንሴንቲቫይዝ በማድረግ ትንሽ ወጪውን ልጅል በሚችልበት ሁኔታ አድርጎ በመወሰድ አስራ ሰባት ሪሞት ወረዳዎች ላይ ሄልዝ ጤናዎች ላይ የተሞከረ ፕራክቲስ በሚገርም ሁኔታ በ17 አካባቢ ማተርናል ዴዝ ዴዙ ኦልሞስት ዜሮ ገብታ ማለት ይቻላል። በውይይቱ የተሳተፉ ሚኒስትሮችም የዘላቂ ልማት ግቦችን ኢትዮጵያን የአፍሪካ የብልጽግና ተምሳሌት ለማድረግ ከተቀመጡ ሀገራዊ ግቦች ጋር በማጣመር እየተተገበሩ ነው ብለዋል። የሰስተናብል ዲቨሎፕመንት ጎል ኬፒአይዎቹ እንደ ሀገር ብልጽግና ንውን ለማድረግ እየሰራ ናቸው ካሉ ሆሊስቲክ ስራዎች ጋር ፉሊ አላይን የሚያደርጉ ናቸው። የ የአስር አመቱን እቅድ ስናዘጋጅ በየአመቱ ኢኮኖሚው ሁለት ሚሊዮን የስራ እድል ይፈጥራል የሚል አሰምሽን ነው ያለው። ኢንአክቹዋል ተርም ሳሆን ያለው ዳብል ያደረገ ፐርፎርማንስ ነው ያለው። ሁለት ሚሊዮን ብቻ ሳይሆን ከአራት ሚሊዮን በላይ ያኔ ታሳቢ ያልተደረጉም አግሬሲቭሊ ታርጌት ያልተደረጉ ኤሪያዎችን ጨምሮ ለዚያውም 17 በመቶ የቬሪፊኬሽን ቴስት ተሰርቶለት ማለት ነው። ኤስዲጂ እኛ 63 ፐርሰንት ነው አደለም እያልን ያለ ነው ኦንትራክ ያለ ከዛኛው ጋር ብንደምረው ትንሽ አክስለሬት ቢደረግ ብለን የምንለው 7 ፐርሰንት ይደርሳል። በአለም አቀፍ ደረጃ ኦንትራክ ያለው 17 ፐርሰንት ነው። ከዛ ውጭ ያለው በሙሉ ኦፍ ትራክ ነው። ኢትዮጵያ ከበጀቲንጓ ጀምሮ ፕሮፑር ነው እንዳያችሁት። ለምሳሌ አዲስ አበባ ከተማም ሲያነሳ ካፒታል ነው ሰባ ፐርሰንቱ የበጀት አሎኬሽናችን። በየክልሉ ያለ በጣም የሚገርሙ ኢኒሽቲቦች አሉ። እነዚያ ኢኒሼቲቮች አገራዊ ኢኒሼቲቮች ያመጧቸው ውጤቶች ይህን ኤክሰለንት የሆነ የዴቨሎፕመንት ፍሬምወርክ በተሻለ ሁኔታ አቺቭ እንድታደርግ ኢትዮጵያ ረድቷታል ማለት ነው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በሰጡት ማጠቃለያም በሶስተኛው የዘላቂ ልማት ግብ የፈቃደኝነት ግምገማ ሪፖርት የቀረቡ አመላካች ተስፋ ሰጪ አገራ ያፈጻጸም ስለመኖሩ እንደሚያሳዩ ገልጸዋል። ኤስዲጂ ጎሎች ደግሞ የሚለኩ የሚጨበጡ ናቸው። ስለዚህ ስራችን ሁሉ በደንብ ልክ ግሪን ሌጋሲ ላይ ስንዴ ልማት ላይ በቁጥር እንደምናስቀምጠው ሁሉ የሌማት ትሩፋት ላይ በቁጥር እንደምናስቀምጠው ኮሪደር ላይ በኪሎ ሜትር እና በሌሎች እንደምናስቀምጠው ሁሉንም እዚህ የተቀመጡ ስራዎችን በቁጥር ማስቀመጥ ላይ ለዳታ መሰብሰብ፣ ለዳታ ማኔጅመንት እና መተንተን በጣም ትኩረት እንስት። ሁለተኛው ሪሶርስ ሞቢላይዜሽንን በተመለከተ ነው። ይሄ በመንግስት አቅም ብቻ የሚሰራ አይደለም። አዲስ አበባ ከተማም እንደተነሳው 25 ቢሊየን ብር መሰብሰብ በጣም ቀላል የሚባል አይደለም። የራሳችንን ገቢ መሰብሰብ በጣም አስፈላጊ ነው። አሟጠን መሰብሰብ ያስፈልጋል። ነገር ግን የራሳችን ገቢ ብቻ፣ የመንግስት ገቢ ብቻ ሳይሆን የግል ሴክተሩን ማንቀሳቀስ፣ ማህበረሰቡን ማንቀሳቀስ በገንዘብ ብቻ ላይሆን ይችላል። በጉልበቱ በሐሳቡ ምሁራንን ማንቀሳቀስ ያስፈልጋል። የሪፖርት ዝግጅቱ በርካታ ተቋማትንና የሚመለከታቸው አካላትን ያሳተፈ ስለመሆኑ በመድረኩ ላይ የተገለጸ ሲሆን የተገኙ ስኬቶችን በማስቀጠልና ያጋጠሙ ተግዳሮቶቹን በመለየት ሊጠናቀቅ አምስት ዓመት የቀረውን ዘላቂ የልማት ግቦች ለማሳካት የሁሉንም ልዩ ትኩረትና የቅንጅት ስራ እንደሚጠይቅ ተገልጿል። ደህንነቱ ያልተጠበቀ የምግብ ምርት በሰዎች ጤና ላይ ሊያስከትል የሚችለውን ጉዳት ለመከላከል በትኩረት ሊሰራ እንደሚገባ ተገለጸ። በተለይም የመጠመቀሚያ ጊዜ ያለፈባቸው የምግብ ምርቶች በሚያስከትሉት ጉዳት ዙሪያ የማህበረሰቡን ግንዛቤ ማሳደግ እንደሚገባ የሐዋሳ ከተማ ነዋሪዎች ተናግረዋል። ከዚህ ባለፈ ምግብን ከባድ ነገር ጋር በመቀላቀል ማህበረሰብን ለከፋ ችግር የሚዳርጉ ግለሰቦች ላይ የሚወሰዱ እርምጃዎች አስተማሪ መሆን እንዳለባቸው አስተያየት ሰጪዎች አመልክተዋል። ሪፖርተራችን ሚካኤል ገዙ አስተያየቶቹን አሰባስበዋል ተከታትለን እንመለስ ህፃን ልጅ ወተት እየገዛው ነው እና ኤክስፓየርድ ዴቶችን ብዙውን ጊዜ እያየሁ ነው የምገዛ የማያት አቅማችን ብዙ ጊዜ ብዙ አይደለም። ይህን ያክል የሚትጋነን አይደለም ማለት፣ የማያት አቅማችን በጣም ዝቅተኛ ነው። ለምሳሌ የተለያዩ የታሸጉ ለስላሳዎችን በምንገዛትበት ሰዓትም አይተን አይደለም የምንገዛው። ሁላችንም የምናየው ነገር ነው። ግን ይህን ነገር ልምዳችን ብናዳብረው ትልቅ ነገር ይሆናል ብዬ ነው የማስበው። በራሴ አሁን እኛ ጋር የሚመጡ ሰዎች የሚያውቁ ናቸው። ግን ታች ወርዶ የሚገዙ ሱፐር ማርኬት ላይ መጠቀም የማይችሉ ሰዎች የሚገዙበት የሚጠቀሙበት ቦታ ላይ ይሄን ያ ልምድ ያለ አይመስለኝም፣ እንደኔ ማለት ነው። ስለዚህ እሱ ላይ ሞር በደንብ ቢሰራበት የተሻለ ይመስለኛል፣ ይቀረዋል የሚል ሀሳብ አለኝ። እንደምታየው በሱፐርማርኬት ውስጥ ያለው ከጽዳት ጀምሮ ነው ማየት የምችለው እና እቃ ብቻ አይደለም፣ ከጽዳቱ ጀምሮ አያያዝ ጀምሮ ሁሉ ነገር ነው የምታየት የሚሆና። ያ ደግሞ የሚያቅሰው አለ የማያቅሰው አለ። ለሚያቅሰው ብቻ አይደለም፣ የሚያቅሰው መቶ አይቶ ሊገዛ ይችላል። የማያቅሰው ኃላፊነቱ በእኛ ነው፣ እኛ ስለሆን ያንን ተረድተን የሰዎቹን ኃላፊነት ከገጠር መጥቶም ገዛ አለ ኒል አይቶ ማያቅ አለ ዝም ብሎ ወተት ነው ብቻ ብሎ ወይም እቃ ብቻ ነው ብሎ ገዝቶ መሄድ የምችል ሰው አለ፣ ማንቦ ማያቅ ሰው አለ። ያ ኃላፊነት በእኛ ላይ ነው አለው እና ያንን ተረድተን እኛ የሚያስፈልገው ዴታቸው ረዥም መሆኑ ምርቶች አስገብተን ነው የምናቀርባቸው ለከስተምሮቻችን። እንጀራ ላይ ጄሶ አይነት ነገር የሚቀላቀልበት ሁኔታ አለ። እነዚህ ደግሞ ወደ በርበሬ አካባቢ ስንሄድ ደግሞ ሌላ ከበርበሬ ጋር ተጓዳኝ የሆኑ ነገሮችን የማቀላቀል ነገር አለ። ወደ ቅቤ ስንዴት ደግሞ ሙዝን የማቀላቀል ነገር አለ እና አሁን ቤት ተከራይቶ የሚኖሩ ሰዎችም አከራዮችም ለማን ነው ማከራየት አለባቸው? እነዚህ ተከራይቶ የሚኖሩ ሰዎች ምን ምን ስራ ይሰራሉ፣ ምን ምን ተግባር ይፈጽማሉ የሚለውን ነገር ከኛ ስለሚጀምር እያንዳንዳችን ከራሳችን ነው ጤንነት። እንግዲህ ሁሉም ነገር ከራስ ነው የሚጀምረው እና ጥቆማ ማድረግ ይሄ ከኛ ስለሚጠበቅ ይሄን ደግሞ እኛ ከመንግስት ጎን ነን መስራት አለብን። ያ ዳሞ ዜጋ ከአብሮ ተባብሮ ከመንግስት ጋር ሆኖ ካልተባበረ ምንም ማድረግ አይችልም። መንግስት ብቻ ዜጋ ካልጠበቀ መንግስት የት እንዳለ ከተደበቀ ላያቅ ይችላል። ሶ ገዚ መስሎ ጠይቆ ከመንግስት ጋር ተባብሮ ከጤና ቢሮዎች ጋር ተባብሮ ለት ቀን እየሰሩ ናቸው እነሱ። ከነሱ ጋር ተባብሮ ይህንን ካላስወገደ አብዛኛው ያው ችግር ይፈጥራል። ያ ዳሞ ስለሆነ ለራሳችን ብሎ ነው ዜጋውም ለራሱ ብሎ መከታተልና መተባበር አለበት ብዬ አስባለሁ እንደኔ።

የንግስተ ሳባ ቤተ መንግስት በአክሱም ከተማ ከሚገኙ የአርኪኦሎጂ ውጤቶች ውስጥ አንዱ ነው። የፕላስቲክ በተለይም የፌስታል ምርቶች በአካባቢና በጤና ላይ የሚያደርሱት ጉዳት ከፍተኛ መሆኑ ይነገራል። ታዲያ አንድ ጊዜ ብቻ ጥቅም ላይ የሚውሉ የፌስታል ምርቶች መጠቀም የሚከለክል አዋጅ በሕዝብ ተወካዮች ምክር ቤት ጸድቋል። አዋጁ አስፈላጊና ወቅታዊ ነው የሚሉት የአዲስ አበባ ነዋሪዎች ሌላ ተኪ ምርት ማዘጋጀት ግን አስፈላጊ መሆኑን ይናገራሉ። አባዲ ወይና ተጨማሪ ያለው የፕላስቲክ ምርቶች በአካባቢና በሰው ጤና ላይ የሚያደርሱት ጉዳት ከፍተኛ መሆኑን ይጠቀሳል። በተለይም በአዲስ አበባ ወደ አካባቢ የሚጣሉ የፕላስቲክ ምርቶች የሚያደርሱትን ጉዳት ለመከላከል ስራዎች እየተሰሩ ቢሆንም አሁንም ተጽዕኗቸው ከፍተኛ ነው። የፌስታል ምርቶችን ጨምሮ በቀላሉ የማይበሰብሱ የፕላስቲክ ምርቶች በአካባቢው ላይ የሚያደርሱ ጉዳት ላቅ ያለ ነው። እነዚህ ምርቶች እስከ መቶ ዓመት የሚቆዩ በመሆናቸው ለመበስበስ አጠቃላይ በአካባቢና እንዲሁም ደግሞ በሰው ጤና ላይ የሚያደርሱ ጉዳት ከፍተኛ መሆኑ በተደጋጋሚ የሚነሳ ጉዳይ ነው። በፕላስቲክና አጠቃላይ በፌስታል ምርቶች ላይ የሚሰራው ስራ በማጠናከር በአካባቢ ላይ የሚያደርሱ ጉዳት ለመቀነስ የሚሰራው ስራ አጠቃላይ ትኩረት የሚሻ ጉዳይ ነው። ማህበረሰቡ የፌስታልን ምርት የሚያስወግድበት ስርዓት ሊሻሻል ይገባል፣ የሚሉት የአዲስ አበባ ነዋሪዎች የሚጣሉ ፌስታሎች እያስከትሉት ያለው ጉዳት ከፍተኛ መሆኑን ይገልጻሉ። ቱቦ ዘጋ ያለሁን አካባቢ ሲበክል ታያለ፣ ሲያቆሽሽ። ሰው ተጠቅመውን ያገኘ ቦታ ላይ ይጥላል። በየቦታው ስታይ ፌስታል ነው። በቀላሉ የሚበሰብስም ነገር አይደለም። አካባቢውም እንደፈለገ የሮሮ አጣልም ይላል። በየአካባቢው የምታየው ፌስታል ብቻ ነው። በየአካባቢው የምታየው ፌስታል ነው። ምክንያቱም ያስቀይማል። ሰው ደግሞ ማህበረሰቡ የሆነች ነገር ቁጥር አድርጎ ጣል ያደርጋል። ይሄ በቀላሉ ፌስታሎች ቢቀሩ ለሁሉም ነገር ሰውም ራሱን ጽዱና ማራኪ የሆነ አካባቢ ይኖራል ማለት ነው። የሕዝብ ተወካዮች ምክር ቤት በቅርቡ አንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ወይም የፌስታል ምርቶችን መያዝ የሚከለክለውን የደረቅ ቆሻሻ አያያዝና አወጋገድ አዋጅ አጽድቋል። አዋጁ ተገቢና ወቅታዊ ነው የሚሉት ነዋሪዎቹ፣ ነገር ግን ፌስታልን የሚተካ ሌላ ምርት ማዘጋጀት ተገቢ መሆኑን ይነጋገራሉ። በቀለል ባለ ሳንቲም ቀለል ያለን ነገር የሚገዛ በእንደዚህ አይነት መንገድ ሌላ የሚተካው ነገር ካለ ያው ለሀገርም ለአካባቢም ጥሩ ሊሆን ይችላል። ግን ያ ካልተተካ ደግሞ ይባስ ደግሞ ለህዝቡም ጉዳቱ ያመዝናል። አካባቢ ላለው ሰውም ሊጎዳ ይችላል። ካላገኘ እሱ ነው እንጂ ያው ፕላስቲክ ጥሩነት የለውም። በተለይ ለከብት ለእንስሳት ሆድ ይነፋል፣ ያበላሻል። ምንም የሚጠቅም ነው ነገር የለም እኔ ሳየው ማለት ነው። ስለዚህ ቢወገድ ኖሮም ጥቅም የለውም። ቢወግድ ነው ጥቅሙ። በእሱ ፋንታ ወደ ካርቶን ሌላ የተሻለ ቢሆን ቆንጆ ነው ብዬ ነው የምገምተው። የፌስታል ምርቶችን ጨምሮ በፕላስቲክ ምርቶች ላይ ያለውን አወጋገድ ዘመናዊ ማድረግ ላይ ስራዎች በስፋት ሊሰሩ እንደሚገባም ተገልጿል። የደረቁ ሻሻ አያያዝና አወጋገድ አዋጅ አካባቢን ከብክለት ለመጠበቅ የሚያስችል መሆኑ ተገለጸ። በሌላ መልኩ አዋጁ ለፕላስቲክ አምራች ኢንዱስትሪው የሽግግር ጊዜ ያልሰጥ በመሆኑ ዘርፉ እንደሚጎዳውም ተመላክቷል። መሐመድ አልቃደር ጭማሪ አለው። የህዝብ ተወካዮች ምክር ቤት ያጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ አካባቢን ከብክለት ለመጠበቅ የሚያስችል ስለመሆኑ ይነሳል። የአዋጁን መጽደቅ ተከትሎ የተለያዩ ሀሳቦች እንዲህ ተነስተዋል። ከንጽህና አኳያ ፌስታልን መጣል በጣም አገርን ማቆሸሽ ነው ሁለት ከማቆሸሽ በስቲያ የሚከሰተው ነገር ምንድን ነው? ለረጅም ዘመን የመቀመጥ ነገር ካፓሲቲ አለው። ፌስታል አይበሰብስም ዲካይ ይሆን። በህግ የወጣው ትክክለኛ ነው። ለሌላው ጄኔሬሽን በማሰብ ነው። ተለዋጭ ነገሮችን መጠቀም ቢችል በጣም መልካም ነው። ዚህን ሽጬ ዳቦዬን እንጀራን ሁሉ የቤት የሚያስፈልግ ነገር ይዤ እገባለሁ። ባለስሙኒ ነው። አሁን እዚህ ቀይ ነጭ ቢሰ ነው እሱንን ተጠቃሚ ብዙ አለ። ግን በመንገድ ላይ በመጣሉ ያቆሽ ይችላል። አንድ ነገር አንድ ብር ሲጎልብሽ ከዛ ስለት የምታገኙ ነገር ይጎላል። ግን የእሱን ተመጣጣኝ ደግሞ ህዝብ እንዳይጎዳ የሚቆጣጠሪያ ነገር መንግስት እንዲያበጅ ያ፣ አሁን ሰው እየፈራ ነው። እኛ ግን ግዴታ ያው፣ አንሱ ስተተባልን ድረስ አታሳዩ፣ ስተተባልን ድረስ ይዘን ዛሬም፣ ይዘ ዛሬም፣ ተስተ ሰው አይገዛም። ሴስታል ታልቀረበለን፣ ይሄን የሚተካ ነገር መቅረብ አለበት። በስራችን ላይ ትልቅ ጫና ያለው ፌስታል ነው። ንፋሱ ሲመጣ ያስቸግራል። መሬት ላይም ሆኖ አይበሰብስም። ለአስፓልቱም ለመንገዱም በጣም ብክለት የሆነ ነገር ፌስታል ነው እና መከልከሉ አዋጅ መውጣቱንም በጣም ወደነዋል። አካባቢ ያቆሽሻል እውነት ነው፣ ግን እሱን የሚተካ ምን አለ ነው። ይችን የአስር ብር ቃል ይገዛኝ አስራ አምስት ብር ፌስታል ስለማይጠቀሙ የግድኛ ይችን ኩርቷን የአምሳ ሳንቲሟን ፌስታል ይዘን በእሷ እየቆረጥን ነው የምንሰጣቸው። ከዚህ በኋላ እስካሁን እየሰራንበት ያለ ነው። ከዚህ በኋላ ግን ይህን የሚተካ ካላገኘን ምንም በምንም ልንሰጣቸው አንችልም። ኢቲቪ አዋጁን አስመልክቶ አዲስ ቀን የሀገር ጉዳይ ላይ በተመለከተበት ወቅትም የፕላስቲክ ምርትና መዘዙ እየበረከተ መምጣቱ ለአዋጁ መውጣት መነሻ ስለመሆኑ ተገልጿል። አጠቃላይ በቀን ከሚመነጨው ቆሻሻ ከ3 እስከ 5 ፐርሰንት ነበር የፕላስቲክ ይዘቱ። ከዚህ ከ10 ዓመት በኋላ ግን ወደ 14 ፐርሰንት ነው ከፍ ያለው። ይህንን ፕላስቲክ ደግሞ ቀጥታ ወደ አካባቢ ነው ያስወገድን። ያለ ነው እንግዲህ አጠቃላይ ከሚመነጨው ፕላስቲኮች ወይንም ፕላስቲክ ከረጢቶች ወደ 79 ፐርሰንት የሚሆነው ቀጥታ ወደ አካባቢ ነው የሚጣሉት። ከዛ ውጪ አንድ ኢንሲነሬሽን ፋሲሊቲ እዚህ አዲስ አበባ ላይ አለ፣ የዌስት ቱ ኢነርጂ ላይ እዛ በማቃጠል የሚወገደው አለ። ከዛ ውጪ መልሶ ለመጠቀምም ዳግም ለመጠቀምም የሚደረግ ጥረት የለም። ይህ አዋጅ አምራች ኢንዱስትሪውን የሚጎዳ እንደሆነ የተነሳ ሲሆን በሌላ በኩል ደግሞ አማራጮችን የያዘ አዋጅ ስለመሆኑም ተገልጿል። አሁን ባለው ነባራዊ ሁኔታ ይሄ ፕላስቲክ ከረጢት ማምረት ወይ ደግሞ ፌስታልን ማምረት ለበርካታ ዜጎች የስራ እድል በመፍጠር ሰፊ ኢንዱስትሪ ሆኖ አሁን ላይ በፕላስቲክ ኢንዱስትሪ ውስጥ ያለ ሰብ ኢንዱስትሪ ነው ማለት ነው እና በዚህ ሂደት ውስጥ ራሱን አዳብት እያደረገ በፊት ይሰራበት የነበረውን አሰራርም እየቀየረ አብዛኛው ፋብሪካዎች የራሳቸው ሪሳይክል ፕላንት አላቸው። እና አሁን ላይ ባሉበት ደረጃ ኔት ፖሊተር ናቸው። ፖሊሽን ያመርቱትን ያክል መልሰው ሪሳይክል የሚያደርጉ ናቸው ማለት። ዘርፉ ከ268 ሺ በላይ ለሆኑ ዜጎች የስራ እድል የፈጠረ ነው። በጣም ሊታይ ይገባ ነበር። ይህ ማለት እዚህ ኢንዱስትሪ ላይ የተሰማሩ በርካታ ድርጅቶች ከማይክሮ ፋይናንሶች ከባንኮች በርካታ ብድር ወስደው ትላንትና ዛሬ ራሱ ፋብሪካ እየተካሉ ያሉ ሰዎች አሉ። ስለዚህ እነዚህ ድርጅቶች ከስራ ውጡ ማለት ያበደሯቸው የፋይናንስ ተቋማትንም ወደ ኪሳራ የሚወስድ ነው፣ ባንኮችንም ወደ ኪሳራ የሚወስድ ነው እና በቂ ሽግግር ጊዜ ሊቀመጥለት ይገባል። አዋጁ ትኩረት አድርጎ ወይንም እንዳይመረት እያለ ያለው ሙሉ የፕላስቲክ ምርት አይደለም። እንዲያዝ የምንፈልገው እሱ ነው። ለአንድ ጊዜ አገልግሎት የሚውሉ የፕላስቲክ ከረጢቶችን ነው። እነሱ ማለት ደግሞ ሙሉ ኢኮኖሚ ማለት አይደለም። ፕላስቲክ በባህሪው ሲመረትም፣ ስንጠቀመውም፣ ስናስወግደው ጉዳት አለው። እነዛን ጉዳት ለመቀነስ ነው። ከዛ ባለፈ ሪሳይክል የሚያደርገው ፕላስቲክ ከረጢትም ብቻ አይደለም። ሪሳይክል አድርገው እየተመረተ ያለው ሌሎች አማራጮች አሉ። በጣም ሰፊ ነው ኢንዱስትሪው፣ አገሪቷም ትልቅ ከመሆኑ አንጻር ብዙ ነገሮችን ማምረትና ማሴድ የሚቻልበት ሁኔታ ነው ያለው። የጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ በስድስት ሱራት ውስጥ ለአንድ ጊዜ አገልግሎት የሚውሉ ፕላስቲኮችን ሙሉ በሙሉ መጠቀምን ይከለክላል። ከውጭ ሩሲያና ዩክሬን ከፍተኛ የሆነ የጦር እስረኞች ልውጥ አድረጉም። ልውጡ የኢስታንቡል ንግግር ውጤት አካል ነው እየተባለ ሲሆን ከ ከአንድ ሺህ በላይ እስረኞች በሁለቱም በኩል ይለቀቃሉ ተብሏል። ዘገባው የፍራንስ ቴኒፎር ና ኤፍፒ ነው። በዚሁ የምናልፈው ወደ ቢዝነስ ጉዳዮች ይሆናል። ብሮክታዊ ተስራት እየጠበቀ